እንዳይበስ አብራችሁ ቆ ከኤሌመንተሪ ወደ ሃይስኩል ስንቀየር የሚቀየረው ክፍል ወደ ክፍል ብቻ ሳይሆን እድሜ ይቀየራል። እድሜ በተቀየረ ቁጥር ደግሞ የራሳችን አስተሳሰብ፣ የራሳችን አመለካከት፣ የሆርሞን ለውጦች የሚከሰትበሰል ሆርሞን ደግሞ ምንድን ነው ብል፣ ነው ኬሚካል ወይም ደግሞ በሰውነታችን ላይ የሚፈጠረው ንጥረ ነገር፣ ለአናትነት ለአባትነት ባክታክል የምለውን ምልክትን የሚያሳውቅልን በሴቶች ላይ ኦስትሮጂን የሚባል ሆርሞን ይመረታል። በወንድ ላይ ደግሞ ቴስቶስተሮን የሚባል ሆርሞን ይመረታል። የኦስትሮጂን በወንድ ላይ ትንሽ መጠን አለ። ያ ትንሽ መጠን ትንሽ ቢበዛ ወደ ሴትነት ወይ ደግሞ የሴትነት ካራክተሩን ድምፅ ወደ ሴትነት እየተቀየረ የሚሄድበት ቴስቶስተሮን ደግሞ በሴቶች ላይ ትንሽዬ ነው። ያ ትንሽዬ መጠን ከፍ ያደርገው ወደ ወንድነት ባህሪ እንዲለውጥ፣ ካራክተራቸው፣ ድምጻቸው፣ አኳኋናቸው ሁሉ ወደ ወንድነት እንዲለውጥ የሚያደርገው የቴስቶስተሮን መጠን መብዛት ነው። ይሄ ዘመን የወጣትነት ዘመን የወጣትነት ዘመን ተከትሎ የሚመጣው ደግሞ የእሳትነት ዘመን ካላየው አላምንም ካልደሰሱ ካልጨበጡ የማላምንበት ሰዓት ነው ከሌላ ሰው የሚልቅ ራሳችን ብቻ የምናምንበት አውቀናል ከኔ በስተቀር አዋቂ የለም የምንልበት ሰዓት ነው በብዛት ስለዚህ ይሄ ዘመን የወጣትነት ዘመን የሚባለው እንደ ጽጌረዳ አበባው እንቡጡ የሚፈነዳበት ያይፈነደውን እንቡጡ ደግሞ ሰዎች እንዳይቀጥፉ የምንጠብቅበት ሰዓት ነው ብዙ ሰዎች ሊቀጥፉን ይፈልጋሉ ያ የፈነዳ አበባ ከተቀነጠሰው ፍሬ ስለማያፈራ ራሳችን የምንጠበቅበት ጊዜ ነው። ብዙ ሰዎች ሊያሸትና ሊቀነጠስ ይፈልጋል። ግን ከመቼም በላይ በዚህ ሰዓት ላይ ራሱን የጠበቀ መቼም ቢሆን አይሳሳልም። በነኚህ ጊዜ ራሱን ለተሻለው ነገር የመረጠ ነገ ላይ ትልቅ ደረጃ አለኝ ብሎ ዓላማ አስቀምጦ የተንቀሳቀሰው እውነታውም ነገ ላይ የተሻለው ሽልማት ይጠብቃል። በዚህ ሰዓት ማድረግ ያለባችሁ ወደ ራሳችሁ ማተኮር፣ አካዳሚካል ትምህርት ብቻ ሳይሆን ህይወት እንዴት ነው እንዴት ነው የሚሰራለም ወይም ደግሞ ከሰው ጋር መግባባት ምንድነው የሚለው ከሶሻል ጋር ሊሆን ነገር ደግሞ የምናስተካክልበት ጊዜ ነው ማለት ነው። ፍቅር በሃይስኩል የምለውን እንዲያዘጋጅ የገፋፋኝ ብዙ እህቶች ብዙ ወንድሞች ትላንት አደርገህ ቢሆን ኖሮ ብሎ ሲጸጸት፣ ብዙ ወንድሞች ብዙ እህቶች ፍቅር በሚል ሰበብ ራሳችሁን ያጡበት የሞቱትም አሉ። ወይም ደግሞ ከዓላማቸው ወደ ኋላ ቀርቶ ትናንት ትላንት እኮ እሱ ባይመጣ ኖሮ እንዲሆን ነበረ፣ እሱ ባይመጣ ኖሮ የተሻለ ደረጃ ይደርስ ነበረ። አጠገባችን ያሉት ያሉትን ሰዎችንም ማት እንችላለን። ከነኛ አይነት ስህተቶችን እንድጠበቁ አንዳንድ ነገሮችን የምንመለከቱ ሰብስክራይብ ማድረግን ደግሞ እንዳትረሱ። በሃይስኩል ህይወት ላይ ወንዶች ፈላጊዎች፣ ሴቶች ደግሞ ተፈላጊዎች የሚሆኑበት ነው። በነገራችን ላይ ሃይስኩል ላይ ያለው ተማሪ ሶስት ተማሪ ነው ሆ በሶስት አይነት ይመደባል። የመጀመሪያው ጎበዝ ተማሪ በአካዳሚካሊ ጥሩ ደረጃ ነው። እሱን ደግሞ ሴቶች ይፈልጋሉ። ምክንያቱም ከእሱ ጋር መዋል ይፈልጋሉ። ከእሱ ጋር ማንበብ ይፈልጋሉ። ከሱ ጋር ሆኖ ማጥናት ጥሩ ደረጃ መድረስ ነገን ስለሚያስቡ ከሱ ጋር መሆን ይፈልጋል። ሁለተኛ ደግሞ መሀል ያለው በአካዳሚክ አለም ይሄን ያህል አደለም፣ በአነጋገርም በሰልፍ ኮንፊደንስም ብዙም ራሱን የማይገልጸው ይኖራል። ሶስተኛው ግን ማፊያ የሆነ ወይም ደግሞ ሁሉንም ሰው በንግግር የሚያሳመን፣ በራስ መተማመን ያለው፣ በአለባበሱ የተሻለ የሆነው ብዙ ጊዜ ሴቶች ይፈልጋሉ፣ ከሚያዩት ነገር አንጻር ስለሚሆን ሃይስኩል ላይ ፍቅረኛሞች ሆኖ ከቆይታ በኋላ ተጋብቶ ልጅ የወለዱት እንደ ልብወለድ ታሪክ አልፎ አልፎ የሚከሰት ነገር ነው። ምክንያቱም ወንዶች የሚሆን ሴቶች እየቆዩ በሄደ ቁጥር በተለይም ደግሞ ወንዶች ወደ ራሳቸው የሚመለከቱበት እኔ ማነኝ የሚለውን ጥያቄ የሚሰሩበት ወደዚህ የመጠትስ ምን ሊሰራ ነው ከአላማዬ የሚያወጠ ነገር እኔ ለምን ይከተላሉ ብሎ ራሱን የሚያሳምንበት ሰዓት ነው። እየቆዩ በሄደ ቁጥር ላይ ገና እንደሆኑ የሚረዱበት በብዛት ደግሞ ስለ ፍቅር ያለው መለከት የሚለወጥበት ወደ እውነተኛ ፍቅር ሀሳባቸው የሚመለስበት ነገር ሰዓት ነው። ፍቅር በሃይስኩል የሚያመጣው ፈተና አምስት ነጥቦችን የምንመለከት ይሆናል። ለእነኚህ ደግሞ መፍትሄዎቹ ምንድናቸው የምለሆንን የምንመለከት ይሆናል። አንደኛ፣ ከዓላማ ያው ምናልባት አንድ ሰው አላማ ብሎ የያዘው ትምህርቱን ተምሬ ጥሩ ደረጃ ደርሼ ቤተሰቦቼን መጦር፣ ራሴን መችላት፣ ሀገሬን መርዳት ነው ብሎ ሊያስብ ይችላል። ሁለቱንም አላማ አንድ አድርጎ ማስኬድ ላውን ይችላል። በሃይስኩል ላይ ስሜታዊነት የሚበዛበት ምክንያታዊነት ደግሞ ቦታ የማያጥበት ስሜታዊነትን ከነገስ ነው እራሳችንን እንሸውዳለን። ምክንያታዊነትን አውነትን ካነገሱ አላማ እናስቀምጣለን። ብዙ ሰዎችን ስትመለከቱ በእሷ ምክንያት ነው ለዚህ የተደረገኩት፣ በእሱ ምክንያቱ እንደዚህ ይሆንቱ፣ ከአላማ የወጡት ብሎ ብዙ ጊዜ ያወራሉ። ስለዚህ ከአላማ እንዳንወጣ ትክክለኛ የሆነ ነገር በትክክለኛ ጊዜ ማድረግ አስፈላጊ ነው። ሁለተኛ ፍርሃትን ያመጣል። እሷን ለጣ የሆነ የሚለው ፍርሃት፣ ሶስት ፍርሃት ይከሰታል። አንደኛ ሰዎች ያወቁብኝ የምለው ሁለተኛ ከትምህርት ወደ ኋላ ቀረ የሚለው። ሶስተኛ ደግሞ እሷን ራሷ አጣ የሚለው ፍርሃት በውስጣችን ይነግሳል። ስለዚህ እነኝን መቆጣጠር አንችልም። በስሜታዊነት ስለምንቀሳቀስ፣ ስሜታዊነት ስለምነግስብን በትክክለኛ መንገድ ማየት ስለማንችል ፈተና ይሆንብናል። ሶስተኛ ለፍቅር መጥፎ እይታ እንዲኖር ያደርግልናል። እሷን ስላፈቀርኩ ነው እንደዚህ የወደግኩት፣ እሷን በለች ፍቅር ብዬ ራስን አሳልፌ ስለሰጥ ነው የሚለው አመለካከቱ ነው። ስለዚህ ፍቅር እንዲህ ከሆነ ለእኔ ምን አደረግልኛል? ምንም ስለማይበጅልኝ ከዚህ በኋላ አልፈልግም። ሴት የሚባል ነገር አጠገቤ እንዳይደርስ፣ ወንድ የሚባል ነገር አጠገቤ እንዳይደርስ እንድንል የተሳሳተው ትርጉምን በአይምሮችን እንድንቀርስ የሚያደርግበት ሰዓት ነው። አራተኛው ራሳችንን እንድናጠፋ ይገፋፈናል። እሷን ካጣው መኖር አልችልም፣ እሱን ካጣው መኖር አልችልም ብሎ ስንቶች ነው መርዝ ጠጥቶ ራሳቸውን ወደ ጭንቀቶች ከጥቶ ያጠፉት። ስለዚህ ራሴን አጠፋለሁ፣ ራሴን እገላለሁ፣ እሱን አጥቼ መኖር አልችልም እላለሁ። እራሳችንን ከማጥፋት ከተሳሳተው ፍቅር ራሳችንን መቆጠብ ግዲት አስፈላጊ ነው። አምስተኛ የበታችነት ስሜት እንዲሰማን ያደርጋል። ለዚህ ፈተና መፍትሄዎቹ ምንድን ናቸው? የመጀመሪያን የመጀመሩ እራስን መውደድ ነው። ሌላ ሰውን ከመውደዳችን በፊት ራሱን እንወዳለን። ራሱን የወደደ ሰው ነገ ላይ ምን ማድረግ እንዳለበት ያውቃል። እራሱን መጥፎ ቦታ ላይ ማስቀመጥ አይፈልግም። እራሱን የወደደ ሌላ ሰውን ይወዳል። ሌላ ሰውንም መጥፎ ነገርን አስቀምጥም። ሁለተኛ፣ እንደ ዋናው መቁጠር ይቻላል። ለቤተሰቦች ሀሳቦቻችን ሼር ማድረግ፣ በተለይም ለእህት ለወንድም ሼር ካረግ ነው ትክክለኛው መንገድ ያለፉበትን መንገድ ይነግራሉ። እንዴት እንዳለፉም ያስተምራሉ። አስተማሪዎቻችንን ብንጠይቁ ከኛ በላይ ያሉትንም እንዴት አለፉ ብለን ብንጠይቁ ትክክለኛው መልስ እናገኛለን። ሶስተኛ በዓላማ መንቀሳቀስ። ዓላማ ያለው ሰው ምንም መምጣ ምን ከዚህ ዓላማ እንክችል ነገ መሆን አለበትን ይሆናል፣ ማድረግ አለበትን ያደርጋል። ከተሳሳተው ነገር ራሱን ይጠብቃል። ስራ የሌላ አእምሮ የሰይጣን መጫወቻ ይሆናል ይባላል። አር ከማይሆነ ነገር ትጠብቅና ወደ ዓላማ ብቻ ራስን ታዞራለ። አምስተኛ እና የመጨረሻው እራሳችንን የምንገነባበት ጊዜ ነው። እራሳችንን የሚገነባ ሰው ለእንጀራ ብቻ ሳይሆን የሚያስበው ለትሬም ያስባል። እንዴት አድርገን ህይወትን ማለፍ አለብን? ከሰዎች ጋር እንዴት መግባባት አለብን? እኔ ማን ነኝ? ወደዚህ የመጣሁት ለምንድን ነው የሚለው የምንጠይቅበት ሰዓት፣ ስለ እውቀት ቦታ የሚሰጠበት እውቀት የሚባሉ አካዳሚካል ብቻ ሳይሆን ሌላ መጽሐፍትንም ከሰዎች ጋር እንዴት መግባባት እንዳለበት ህይወትን እንዴት ማሳለፍ እንዳለበት፣ ህይወት እንዴት ትሰራለች የሚለውን ነገር የሚያስብበት ሰው። እስከተጻሚ አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ ማድረግን እንዳትረሱ። አበራታችን